ግን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም። እና እቀፈኝና ለመጨረሻ ጊዜ ነው፣ እቀፈኝና ለመጨረሻ ጊዜ ልለይህ፣ በእምባ መጥቻለሁ አለች ሃይማኖት ታደሰ። ያለውንም ነገር በቃ እኛ፣ አንቺ ጋር ያለውን ነገር ይህ አሁን ነቃ ማለት አለብህ። ምክንያቱም እኛ ሴቶች ብዙ ትግስት የለንም። አሁን ላይ ያደረከውን ነገር ሁሉ ለማስረዳት ቻው አትለኝም ለቡቡዬ የሚያበሳጭ ነገር አለ። እንደቀላል ነገር ማየት የለብህም። አሁን ቶሎ ብለህ ቆፍጠን ብለህ ያደረግካቸው ነገሮች ሁሉ ሁለት አንድ አይነቶች እንኳን በድጋሚ ተቃቅፋቸውን እንዲህ ለማየት አበቃን። በነገራችን ላይ ከካሜራ ጀርባ ጨርሼ ነው። ይህ መልእክት ላንተ ነው ሀይሚ። ስልኬን አጥፍቼ እጠፋለሁ ያለችበት ምክንያት የራሷ ምክንያት ይኖራታል፣ ግን አንተ ቤቷ ድረስ ሄደህ እሷን ማግኘት እንዳለብህ ነው። ሀይሚ በኩል ሁሉም ነገር መስመር ይዟል። ቡቡዬ አሁን አንተ ብቻ ነ አንተ እናንተ ጋ ያለውን ነገራቶች ብቻ በግልጽ እንድትነግራ ብቻ ነው የሚያስፈልገው። እውነት ስታፈቅሩ አይደለም ንባ፣ ሁለመናችሁ ያለቅሳል። እኔ ለራሱ እነሱ ለተቃቀፉት እንዴት እንዳለቀስኩ የቪዲዮን ሳየው መሰለ ፍቅር አቶ አንድ ወር ሙሉ መቆየት አስባችሁታል። እንኳን ለነሱ ለእኛ እንዴት ዛሬ ብስማጎናዋ በጣም ደስ ብሎኛል፣ እልል ብያለሁ። ብሩጌና ሃይሚ ታረቁ፣ ሲስምንት ያለሽ ብሩኬና ሃይሚ ስታረቁ አላላላላላላ ይሄው እንደዚህ ነው የምለው። ከአሁን በኋላ ምንም ነገር አይመጣም፣ ሰላም ወርዷል። ቡቡዬ ስልኬን አጠፋለሁ ምናምን ብላለች። ዝም ካልክ ባለፈው የት ሀገር ነው ሄዳለሁ ብላለች ጥላ ልትሄድ ትችላለች። ምክንያቱም ከዚህ በፊት ብላ ስለነበረ ሜቢ አሁን አንተ ዝም ካልካት መሄዷ ይሄ ይሄ ያለ ነው እንትን የማይታወቅ ነገር ነው የሚታወቅ ነገር ነው። ቤተሰብ እና ቡቡዬ አሁን ላይ ያሉትን ነገሮች ነቃ ብለህ ያሉትን የመጣባቸው ማስረዳት ግዴታ ነው፣ ለሀይሚ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንኳን እንኳን ደስ አላችሁ እላለሁ ከወዲሁ። ካሁን በኋላ ያሉት ነገር ምንም ችግር የለም ብዬ አስባለሁ። ሚፍታህ ሚፍታህ ሚፍታህ እንኳን ደስ አለ። ኮንግራ ኮንግራ ልፋትህ ተሳክቷል። እንዲሁም ፍፄ ፍፄ እንኳን ጥሎ ወደ ሶስዬ ጋ ሄዷል። ያው በዛው እሱም ይሁን ብቻ ግን ሚፍታህ ሚፍታህ ኮንግራ ብያለሁ። በዚህ አጋጣሚ ውድ ቤተሰቦቻችንም በጣም አድርገን በጣም እናመሰግናለን። እዚህ ደረጃ እንዲደርሱ እንግዲህ ያው ሃይሚም ተናግረዋለች፣ ብሩኬም ተናግረዋል። ከዛ ውስጥ እኔ ጠላት የሚለኝ ሰው ስለማይጠፋ አይ ዶንት ኬር አባውት ምንም አይመስለኝም። እኔ የሃይሚና የብሩኬን አንድነት ጠልቼ ሳይሆን በብሩኬ ላይ ያለው ተጽዕኖ ያለው ጫና በጣም ስለሚያናድደኝ ነበረ። በሃይሚም ላይ ሳያናድደኝ ቀርቶ አይደለም፣ ሲያናድደኝ ስናገር አስመሳይ ስለሚሉኝ ስለሱ አላወራም። ሶ ወጣም ወረደን ባልና ሚስት ካንድ ባህር ይቀዳል። ተመስገን እግዚአብሔር። እንዴት ደስ እንዳለኝ አጠይቁኝ የማርያምን ከካሜራ ጀርባ አልቅሻለሁ። ግን ግን በቃ እዚህ ጋር እምባዬም ማሳየት አልፈልግም፣ ለምብ ያሳያለሁ ብቻ። ለማንኛውም ውፍ ደስ ብሎኛል፣ የምር እና እምለው ነገር ለቡቡዬ የማስተላልፈው ነገር ቢኖር አሁን ሃይማኖት እንደዚህ ያለችበት ምክንያት አይዶንት ኖው የራሷ ምክንያት ይኖራታል። ከዚህ በፊት ይሄዳሉ ሌላ ሀገር ብላ ነበር። ሜቢ እሱ ነገር ተሳክቶላት እጇ ላይ ገብቶ ሊሆን ይችላል። ብሩቄ አሁን ስልክ ደውዬልሽ አገኝሻለሁ ምናምን ማለት የለም። ቀጥታ ቤቷ መሄድ አለብህ። ቤቷ ሄደ ማግኘት አለብህ። ስልኳለም እንደሆነም ዛሬ ራሱ ዛሬ ራሱ ሄደ መጨረስ አለብህ። ምክንያቱም እንግዲህ ያላትን ፍቅሯን ስንብቷን እንዴት እንደሆነ ምን ላይ አይተሃል፣ በቃ እያንዳንዱን ነገር አይተሃል። ካሁን በኋላ ደግሞ ያንተ ፋንታ ነው ብዬ ነው የማስበው። በዛሬ ባየሁት በዛሬ በተናገረችው ነገር ያንተ ፋንታ ነው ብዬ ነው የማስበው። እኔ በኒ በኩል ማለት ነው ቤተሰቦችን፣ በእርግጠኝነት እንደዛ ነው ብዬ ነው የማስበው። ምክንያቱም እሷ በቃ የፈለገችውን ነገር ያደረገችውን ነገር ሁሉ ነገር እያንዳንዱ ነገር ተናግራለች። ያው እልህ በልህ እንደሆነ ብሩኬም እልህ ይዞት እንደሆነ እሷም እልህ ይዞት እንደሆነ እንደዚ ያደረጉት ነገር ያው በግልጽ ተናግረዋል። ብሩጋ በልክ የሆነበት ነገር ብዙም ግልጽ አልሆነላትም። ያው ሴት ልጅ ናት ይሰማት ይሆናል እሱን ነገር በግልጽ እንድታስረዳት። እኛ እህቶችህ መልካም ምኞታችን ከወዲሁ እናስተላልፋለን። ሁላችሁም ቲክቶክ ላይ ሜሽን አድርጉት እያወራችሁም ቢሆን እናንተ። አሁን ላይ ካሁን በኋላ ያለው ነገር የብሩኬ ኃላፊነት ነው ብዬ ነው የማስበው፣ ምክንያቱም ወዴትም ሄደች ወዴትም ምንም ሆነ ምን ስልክም ዘጋችም አልዘጋችም የእሱ ኃላፊነት ምክንያቱም ሰላም ወርዷል እዚህ ጋ ማለት ነው ምክንያቱም ሃይሚን አይታችኋታል እንግዲህ ሰላም ወርዳ በሰላማዊ መንገድ ስትመጣና ነገር ይዛ ስትመጣ ሀይሚ የተለያየች ሰው ናት ዛሬ በጣም ሰላማዊ ሰው ሆና ሆናን የመጣችው ብሩክ ደግሞ ለምንድን ነው የቀጠለችኝ፣ ለምን ይሆን እያለ ያው በእንትን ውስጥ ነው የመጣው ማለት በቃ በጥርጣሬ ውስጥ ነው የመጣው። ምን እንደምትለው አልገባውም። ከተነገረችው ከነገረችው በኋላ ግን ያልጠበቀው ነገር ስለሆነበት በጣም በቃ ልቦናው ተሰብሯል ማለት። እንደዛ አልጠበቀም ነበር። ሶ ውድ ቤተሰቦቻችን የሁለቱንም ስሜት ተረድታቸዋል ብዬ አስባለሁ። እኔ ተረድቻቸዋለሁ። እኔ እንደተረዳሁት ሀይሜ ስልክ አጥፍቼ ጠፋለሁ ያለችው ያው ከነገራቶቹም ከምኖቹም ከምኖቹም ማረፍ ፈልጋ ነው የሚመስለኝ። ኤንዌስ ይሄንን ነገር ስትል ደግሞ ለብሩክም ምን ይላል የሚለውን ነገርም ጥያቄ ሊሆን ይችላል ብዬ ነው ማስበው በእኔ በተረዳሁት ነገር። ምክንያቱም አሁን እሷ እሷ በቃ እንዲህ ሄጃለሁ ብላ ሄዳለች። ና ብሩኬ ዝም ማለት እንደሌለብህ፣ ረፍት ታገኝ ብለህ በራስህ ያሰብከውን ነገር ማድረግ እንደሌለብህ ከወዲሁ መልክቴን አስተላልፋለሁ ለቡቦ ማለት ነው አድርሱልኝ። ሲቀጥል በቃ እንደዚህ በሰላማዊ መንገድ ሰላም ፈጥሮ ስለመጡ በጣም በጣም በጣም እኔ ደስ ብሎኛል። ሁላችሁም ደግሞ ያው ስንሰደብም ስንጨነቅም ምንም ስንል ብቻ ያው አብረን የነበርን ቤተሰቦች፣ ቅር ያላችሁም ልትኖሩ ትችላላችሁ። ምንም ማድረግ አልችልም። እኔ በምወደው ሰው አልደራደርም። እኔ ምን ጊዜም ቢሆን እኔ እንጃ አላቅም የሆነ ብቻ እኔ እንጃ፣ በእንደዚህ አይነት ኬዝ ከፍ ዝቅ ሲያራጉት ብሩኬ በጣም ነበር የሚሰማኝ። በጣም ማለት ነው። የሃይሜም ይሰማኛል ግን ምንድን ነው ስለ ሃይሜ መጥቼ ሳወራ እዚህ ጋር ኮመንቱ በሙሉ በቃ አስመሳይ የእሷን ፎቶ ራሱ ስቶሪ ላይ ስፖስት አስመሳይ አስመሰቋት። ስለዚህ ከሚሰድቧት ባልፖስትስ ብዬ እኔ እንዳውም ብዙ ጊዜ እሷን አልፖስትም። ሶ ብሩክ ጋ ደግሞ እስካሁን እግዚአብሔር ይመስገን። እንግዲህ ያለው ነገር ትክክል ስለሆነም ያኔ ያጠፋል እኮ ብሩክም ሲያጠፋ ግን አግባብ አለው። የሚያጠፋቸው ነገሮች አግባብ አላቸው። ሁሉን ነገር እየተናገረ ነው የሚያደርጋቸው ነገሮች። ሶ ያም ተባለ የን ተባለ ጨረቃ ፋሚሊ አንድ ሆነዋል። ባልና ሚስት ከአንድ ባህር ይቀዳል። እኛ ደስ ብሎናል። ተመስገን ተመስገን። ቲክቶኩ ዛሬ ይቃወጣሉ እየተስፋ አደርጋለሁ። ውድ ቤተሰቦቻችንም የተጨነቃችሁ እንኳን እንኳን ደስ አላችሁ እላለሁ እኔ ከወዲሁ ማለት ነው። ቡቡዬ ግን ያልኩን ነገር እንዳትረሳ አደራ አደራ አደራ አላለሁ። ምክንያቱም ከዚህ በኋላ ያንተ ነው የሚጠበቀው። ምክንያቱም እሷ ያው ፍጽም እንትናም ተናግሮታል ሚፍታ ተናግሮታል በልህ ነው ያመጣች እያለ እየተከራከረው ነበር። ቪዲዮ ልሰራበት ፈልጌ ቆይ እስኪ ሃይሚን ምላሽ ልጠብቅ ብዬ ነበረ። እስካሁን የጠበቅኩት የሚፍታህን አይቼው ይዣ ያልመጣሁት እንዳውም፣ ዛሬ በጣም ሲያወራ እንዴ፣ ብሩኬን ፈርቶ ነበር እንዲህ የማያወራው ቅዱስ እያልኩኝ ሁላ ግራ ተጋብቼ ነበር በነገራችን ላይ ማለት ነው እና ለካ የማብቂያው ሰዓት ስለሆነ ነው እንደዛ የሆነው ማለት ነው። በነገራችን ላይ ያኔ የማይሆን ተስፋ መስጠት ጥሩ እንዳልሆነ ማለት በጓደኝነት መካከል ቆይታችሁ አንድ ጓደኛችሁ ሲያስቀይማችሁ እዛኛው ጓደኛችሁ ጋር ሄዳችሁ ተስፋ መስጠት ምን ያክል የልብ ስብራት እንዳለው በጣም ከባድ ነው። ብቻ ግን ያው ብዙ መጓዝ አልቻሉም። ምክንያቱም ከኦዲየንሱ የሚመጣውን ነገር እንዲሁም ቤተሰብ አለ ቤተሰብ በጣም እንዲ አሁን መሌ ራሱ ትናንት እየተቆጣ ነበር፣ በጣም እየተቆጣ ነበር። ምክንያቱም ሽዬ እንደዛ የሌላትን ስም ስንት ዓመት ሙሉ ተከብራ በኖረችበት ዛሬ በዚህ ልጅ ጥሩ ስራ ሰራሁ ማለት ብሎ ፕራንክ ባደረገው ይሄ ሁሉ ጣጣ መቶባቸው እነሱን ራሳቸውን አስጨንቋቸው እንደገና ቤተሰብ ጋር ማስጨነቅ በጣም ያማ ይከብዳል። እውነት እንደ እውነት እኔ በጣም ከብዶኛል። ምክንያቱም ጋሽ እየተዘቀዘቀ ሙሽ እየመዘቅዘቅ ምን አስፈለገ? ምንም ልጆቹ እኮ አሉ እዚህ ጋር ልጆቹ እንደፈለጋቸው እያረጋችኋቸው ነው። እናት አባት ምንም የሚያስፈልግ ነገር የለም። ያሁንም ደጋግሜ በሱ ነገር ላይ ፎከስ አድርጌ ሰርቼ ነበር፣ ምክንያቱም በጣም ነው የተሰማኝ። ምን ያውቃሉ እነሱ? ምንም አያውቁም ሰው እነሱም ግን ምን ያክል እንደተሰማቸው ዞሮ ዞሮ አንድ መሆናቸውን ያላወቃችሁ በጣም በቃ እንጃ ግራ የተጋባችሁ ሰዎች ሁሉ ነበራችሁ ማለት ነገ ጠዋት አንድ ላይ እንደማይሆኑ አንድ ላይ በቃ ድጋሚ እንደማይገናኙ፣ እንደማይተያዩ በቃ እንደ ነፍሰ ገዳይ አድርጋችሁ የምታስቧቸውም ሰዎች ነበራችሁ። ዛሬ ላይ እኔ ይሄን ነገር ባወራም ማለት ነው እኔ እስከ ዛሬም የተፈጠሩት ነገሮች ሁሉም ነገር በልህ ነው የተፈጠረው ነገ ብሩኬና ሀይሚ መገናኘታቸው አይቀርም እያልኩ እያወራው ስለነበረ ምኞቴም ተሳክቷል። ይሄም ደግሞ የብዙ ሰው የብዙ የብዙ ሰው የብዙ እህቶች ወንድሞች ምኞትም ስለሆነ በጣም ተሳክቷል። ከዚህ በኋላ የባሰ ነገር አለ ብዬ አላስብም። ሰላም ይወርዳል ብዬ ነው የማስበው። ሰላም የሚወርደው ግን አሁን ብሩኬ እሷ ስልኳን እስከምትከፍት እሷ ስደውልልኝ ምናምን ብሎ ካለ ሀይሚ ሌላ ቦታ ትሄዳለች በእርግጠኝነት። ይሄን ነው የምላችሁ። ስለዚህ ብሩኬ አሁን ላይ ስልኳን ቢቢል እንኳን ቤቷ መሄድ አለብ ብዬ ነው የማስበው፣ ዛሬ እሷ ባደረገችው ነገር ምክንያቱም ብዙ ነገሯን ነው ዛሬ፣ ብዙ ነገር ነው ያወራችው ዛሬ። እኔ ማለት እስከ ዛሬ ስለምናደድ የሆነ በቃ አለፍ አለፍ እያልኩ ነው ሙያ፣ ዛሬ ግን መጀመሪያውን ሲተቃቀፉ አድርገው ስላየ ስለጀመረችው ምንድ ነው የምትለው ብዬ ሀሳቧን አስጨርሻታለሁ። ዛሬ እስከ ዛሬ አለፍ አለፍ እያልኩ ነው የሚያው። ይቅርታ አድርጉልኝ እኔ በዚህ ጉዳይ፣ ምክንያቱም የሆነ ቪዲዮ አይታችሁ በኋላ ቪዲዮ ስትሰሩ ትናገራላችሁ እና መጥፎ ነገር ላለ መናገር መጥፎ ቦታ ስደርስ አለፍ ነው የማደርገው እና ጥሩ ጥሩን ነገር ነበር ማየው። በዚህ አጋጣሚ ቅር ይላችሁም ካላችሁ፣ ያው ይቅርታ። ምንም ማድረግ አይቻልም ነገሮችን ለመሸሽ። በእንደዚ አይነት ሁኔታ ስለሆነ ነው መስራት ያለብኝ። እና እግዚአብሔር የተመሰገነ ይሁን። ብሩክና ሀይሚ እንኳን ታረቃችሁ፣ በጣም በጣም ደስ ብሎናል። ብዙዎቻችሁ እያለቀሳችሁ ነው፣ ማልቀስ የለባችሁም። አሁን ወደ ሰላም የሚመጡበትን መንገድ አሁን ላይ ጥሩ ስትራቴጂያችሁን ማንቀሳቀስ ነው ያለባችሁ። ውድ ቤት ሰዎቻችን በጣም በጣም ደስ ብሎኛል። አመሰግናለሁ ባይ